የዜና መጽሔቱ የመጨረሻ ምዕራፍ የሆነ የስፖርት የዘገባ ሰዓት ላይ ነው የምንገኘው። የተመረጡ የሀገር ውስጥና የውጭ ስፖርት ዘገባዎችን ሊያጋራን ደግሞ ግርማ ሞገስ ስቱዲዮ ይገኛል። ግርማ፣ መልካም ጊዜ ይሆንልዎ። አመሰግናለሁ። አብራችን ቆዩ ተመልካቾቻችን። በ በተለያዩ የዓለም ክፍሎች በተደረጉ የጎዳና ላይ የሩጫ ውድድሮች ኢትዮጵያውያን አትሌቶች አሸናፊዎች ሆነዋል። በካርዲፍ ግማሽ ማራቶን ይስማው ድሉ አሸናፊ ሆኗል። ይስማው 21 ኪሎ ሜትሩን ለማጠናቀቅ ከአንድ ሰዓት በታች የገባ ሲሆን 59 ደቂቃ ከ23 ሰከንድ ፈጅቶበታል። በሴቶች ዓለም ንጉስ ሁለተኛ፣ ውድነሽ አለሙ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል። በሮማንያ የብራሳቭ የ10 ኪሎ ሜትር የጎዳና ላይ ውድድር በሁለቱም ፆታች ኢትዮጵያውያን አትሌቶች አሸንፈዋል። በሴቶች መዲና ኢሳ ስታሸንፍ፣ በወንዶች ደግሞ ቀሪ በጅጋ አሸናፊ ሆኗል። በኮሎኝ ማራቶን ፋንቱ ሹጌና ዝናሽ መኮንን አንደኛና ሁለተኛ ሆነው ሲያጠናቅቁ በኳላላምፑል ማራቶን ሆን ደግሞ አልማዝ ነገደ ሁለተኛ ሆና ጨርሳለች። በስፔን አልባሳት የግማሽ ማራቶን በወንዶች ሀጎስዮ በሴቶች ማስኪሮስ አሸናፊ ሆነዋል። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ጨዋታ ወደ ሩዋንዳ ዛሬ ከሰዓት በኋላ ጉዞውን ያደርጋል። ከነገ ወዲያ ከጊኒቢሳው ጋር ከሚደረገው ጨዋታ ላለበት ጨዋታ እንደ ሜዳው ባስመዘገበው አማሁሮ ስታዲየም ከሜዳው ከመጫወቱ አስቀድሞ ዛሬ የቡድን ዋና አሰልጣኝ መሳይ ተፈሪ መግለጫ ሰጥተዋል። ከብሔራዊ ቡድኑ ጋር ያለው የውጤት ችግር በዚህ አጭር ጊዜ የሚገለጽ አይደለም ያሉት አሰልጣኝ መሳይ ተፈሪ ብዙ ባለድርሻ አካላት ባሉት የኢትዮጵያ እግር ኳስ ብዙ መስተካከል ያለባቸው ጉዳዮች አሉ ብለዋል። ከሙያ አንጻር መታረም ያለባቸው ጉዳዮች መኖራቸውን ሜዳ ላይ ኳስና ጣ ጫና ፈጥሮ መጫወት ብንችል የተሻለ እንጓዛለን ብለዋል አሰልጣኙ። እግር ኳሱ የሚፈልገውን ነገር ካወቅን ነገ ሀገራችን ለማስጠራት ይቀልናል ብለዋል አሰልጣኙ። ዛሬ ከሰዓት በኋላ ዋሊያው ሩዋንዳ ላይ ከጊኒቢሳው ጋር ይቅርታ፣ ዛሬ ከሰዓት በኋላ ወደ ሩዋንዳ የሚጓዘው ዋሊያው ከነገ ወዲያ ከጊኒቢሳው ጋር ከተጫወተ በኋላ የፊታችን ቅዳሜ ደግሞ በኦጋዶጉ ከቡርኪና ፋሶ ጋር ተጫውቶ የዓለም ዋንጫ ማጣሪያ ጉዞ ይጠናቀቃል። በባህርዳር ዳር ከተማ የተቋቋመው ጨጨፋ የእግር ኳስ አካዳሚ ለሀገር የሚጠቅሙ ተጫዋቾችን ለማፍራት ጅማሮ አድርጓል። በቀድሞ ተጫዋቾች ሃይማኖት ወርቁና በታዳጊ ቡድኖች የሚሰለጥኑት ሙልጌታ ብርሃኑና እያሱ ታደሰ የሚመራው አካዳሚው በሶስት የድሜርከኖች ሰልጣኞችን አጠራቅሞ እየሰጠ ይገኛል። ሀና ማርያም መስፍን ተጨማሪያላት። ከቅርብ ጊዜ ወዲህ የእግር ኳስ አካዳሚዎች ምስረታ ቁጥሩ እየጨመረ መጥቷል። ከቁጥር ይልቅ ጥራት ላይ የሚያመዝኑ ና የተሻለ ሀገርን የሚጠቅም ትውልድ ለማፍራት ግን ሚናቸው የጎላ መሆኑን ነው። በቅርቡም በባህር ዳር ከተማ የቀድሞው የባህር ዳር ጨርቃጨርቅ ፋብሪካ እግር ኳስ ክለብን ስያሜ በመውሰድ ሶስት አሰልጣኞች ጨጨፋ በሚል አካዳሚ አቋቁሟል። ሀይማኖት ወርቁ፣ ሙልጌታ ብርሃኔ ና እያሱ ታደሰም ባህር ዳር ጨርቃጨርቅ የሁሉም እንደ ቤተሰብ ነው። ሁሉም ቤተሰቦቻችን እናት አባታችን እዚህ አካባቢ ነው ሚሰሩትምየሚሰሩትም የነበረ አንድ ለእናቱም ክለብ በሰዓቱ የነበረ ባዳ ጨቃጨቅ ነው። ከዛ ነው ለምን ስያሜውን ቲሙ ቢፈርስም ለምን ስያሜውን ወደሱ አናመጣውም? የተረሳ ነገር ስለሆነ ለምን ወደሱ አናመጣው ማለት ማኔጅመንት ገብተንም ስናወራቸው በጣም ጥሩ መልስ ነው የሰጡና ያው የኔ መሰለ ሚዳም ሰጠውናል። አካዳሚው በሶስት የዕድሜ እርከኖች ታዳጊዎችን ይዞ ስልጠናውን ከጀመረ ሁለተኛ ወሩ ላይ ይገኛል። ሰልጣኞቹ በተለይም በአቅራቢያቸው መገኘቱ ደስታን ፈጥሮላቸዋል። ባለውም ቢሆን ተገቢውን ስልጠናም እየወሰዱ ይገኛሉ። ከመጣን ያው ብዙ ስልጠና አድርገናል። ከጨዋታ ወይም ከጌም በኋላ ወርሚንግ አፕ ወይም ደግሞ ስትሬችንግ እናደርጋለን። ከጌም በፊት ደግሞ ከትሬኒንግ እና ከቴክኒካል በኋላ ጌም እንጀምራለን። አሪፍ ነው ብዙ ነገር አሪፍ ነው ላሉ ለምሳሌ አካዳሚ ለምን እዚህ አካባቢ ውስጥ ምንም ፕሮጀክት የለም እነሱም ወር አካባቢ ነው የመጡልን በልምምድ ወቅት ቦታው ላይ ልጁን ሲመለከት ያገኘ ነው ወላጅ ታደሰ ደመላሽም ይህንን ሀሳብ አጋርቶናል። ይህን ፕሮጀክት ሳገኝ አምቻ ያስመዘገብኩት ልጁ በባህሪ ፈሪ ነበር አሁን ደህና ራሱን ራሱ ልብስ መልበስ አይችልም ማሊያ ማልበስ እንኳ አሁን እዚህ ጀመረ በኋላ ግን ያለው እንትን በቃ ሙሉ ነው ራሱን ችሉ እንዲሄድ ራሱን ችሉ ሁሉን ነገር። አሁን አሁን አስቸጋሪ እየሆነ የመጣው ስልጠናዎችን የምንመራበት መንገድ ሲሆን ይህንንም በማስተካከልና በዕድሜያቸው ልክ ተገቢውን ስልጠና ለመስጠትም እየተሞከረ ይገኛል። ህጻኖች ታዳጊ ላይ ወደ ስልሳ ሰባት ልጆች አሉ። ከ17 ዓመት በታች ከ15 ዓመት በታች ደግሞ ወደ ሰላሳ ሰላሳ ልጆች አሉ። አጠቃላይ መቶ ምናምን ልጆች አሉ ማለት ነው። ለምሳሌ ስምንት ዓመቶቹ ላይ ሞር ከኳስ ጋር ጊዜያቸው እንዲያጠፉ ብቻ ነው የምናደርግ። ታክቲክን ከተማሩ የሚማሩ በዛው በጌም ውስጥ ነው። 13 ዓመቶች ላይ ስንመጣ ግን ታክቲክንም አብረን አመጋገባቸውን አብረን አለባበሳቸውን አብረን እንዴት የረፍት ታይማቸው መጠቀም እንዳለባቸው እንዴት የጥናት ታይማቸው መጠቀም እንዳለባቸው ለምን በቃ ኦልሞስት ክለብ ለመጫወት አምስት ዓመት ነው የቀራቸው። ትልቆቹ ላይ 17 ዓመቶቹ ኦልሞስት ክለብ ናቸው። 17 ዓመቱ እነሱን በቃ እስኪ ያላቸውን ነገር እንይ። እውነታውን ስነግርሽ በጣም ረክተንበትም አይደለም ሱራፍ ዳኛቸው ይፋሲል ሳካ። እሺ፣ የት መድረስ ትፈልጋለህ? ቀንድ እነሱ ጌታነህ ከበደን አደንቃለሁ። ከውጭ ደግሞ ያው ክርስቲያኖ ሮናልዶ። ባህር ዳር ከነማ መጮ ትፈልጋለሁ። ከውጭ ደግሞ ማንቸስተር ሲቲ ብጮ ደስ ይለኛል። እሺ፣ ለወላጆች ማስተላለፈው ልጆቻቸው ከዚህ ፕሮጀክት አመጠው አስመዝግበው እንዲያሰሯቸው ልጆች በራሳቸው ኮንፊደንስ እንዲኖራቸው በዚህ ፕሮጀክት መጥተው ቢሰሩ ጥሩ ነው። ጨጨፋ እግር ኳስ አካዳሚ አላማው ከፍ ያለ ነው። ለዛም የተዘጋጁ አሰልጣኞችን ይዘው ጉዞውን አጠናክሮ እንደሚቀጥልም ለማወቅ ተችሏል። ሁሉም ኳስ ተጫዋች ይሆናል ማለት አይቻልም፣ ግን ዋናው አላማችን ብቁ ዜጋ ማብቃት ነው። ረጅም አመት ይሄን ነገር ማስቀጠል ሰፋ አድርገን ከቀጣይ ቲዎሪውን ላይ ይኖረዋል። ሀገር አካላትን ቢያገኙ ደግሞ ይህንን በቶሎ ለማድረግ እንደሚችሉም ገልጧል።